ሰላም የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? እለታዊ ዜናችን እንሆ ይዘን ቀረብን። በመረጃዎቻችን የያዝናቸውን ጉዳዮች አበይት ነጥቦቹን በማስቀደም እንጀምርም። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገልጿል። እዚህ ላይ ፍርዱ ተፈጻሚ እንደሚሆንባቸው የተነገራቸው ቤተሰቦች ምን አሉ የሚለውን በዜናችን በዝርዝር የምንመለከት ይሆናል። ኢትዮጵያ ለኢሳያስ አፈወርቂ ዘለፋ ምላሽ ሰጥታለች። ኢትዮጵያ ለኢሳያስ ባለፋ ምንም ምላሽ ሰጠች የሚለውንም እንዲሁ እናስቃኛቸዋለን። በርካታ የአማራ ልጆች ብሔርተኛ ባለመሆናቸው ምክንያት ደጋግሞ እየተሸወዱ ነው እና ከመጃጃላቸው ሊመለሱ ሊማሩ ይገባል የሚል ጥብቅ መልእክት ተላልፏል። ይህንን መልእክት በተመለከተም እንዲሁ የምንላችሁ ይኖረናል። የስራ ማቆም አድማ ከመቱ ሶስት ሳምንት የሆናቸው የጤና ባለሙያዎች ከመንግስት ባለስልጣናት ጋር መወያየታቸው ተነግሯል። የጤና ባለሙያዎቹ ከመንግስት ባለስልጣናት ጋር በነበራቸው ውይይት ምን ምን ጉዳዮች ተነሱ? የመንግስት ባለስልጣናት ምን አሉ? ባለሙያዎቹስ ምን መለሱ? እንዲሁም አጠቃላይ የነበረው ውይይት ምን ይመስል ነበረ? በዜናችን የምንቃኘው ጉዳይ ነው። በማይናማር የሚገኙ ኢትዮጵያውያንን በተመለከተ በተደጋጋሚ የድረሱልን ጥሪ ሲያሰሙ በሚዲያዎች ሲዘገብ እንደቆየ ይታወቃል። በሌላ በኩል ታዲያ አሁንም ቢሆን በህገወጥ መንገድ ወደ ማይናማር የሚያቀኑ ዜጎች በርካታ ናቸው ሲል መንግስት አስታውቋል። ይህን ጉዳይ በተመለከተ ዝርዝር መረጃ ይዘናል። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች መከልከላቸው ሌላ ስጋትን አምጥቷል። ሌላ የጦርነት አዙሪት ውስጥ ልንገባ ይሆን የሚልም ጥያቄዎች እየተነሱ ይገኛሉ። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች እንዳይሄዱ መከልከላቸውን በተመለከተ የክልሉ መንግስት ምን አለ የሚለውን እንዲሁም አንዳንድ አስተያየቶችን በዜናችን አካተናል። ውድ የአዲስ ኢንሳይደር ቤተሰቦች፣ ከዚህ በተጨማሪም አሜሪካ ኤምባሲዎቿ የተማሪዎች ቪዛ ቀጠሮ እንዳይሰጡ ማዘዟን በተመለከተም እንነግራችኋለን። እናንተም እስከ መጨረሻው አብራችሁ እንድትሆኑ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ተቀላቀሉን። ቪዲዮንም ላይክ በማለት እንድትጀምሩ የአክብሮት ግብዣችን ነው። መልካም ቆይታ ተመኘን። በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ተገለጸ። በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራን የእስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት የሚከበረውም ከኢድ አልአረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፍ ሀሳብ ዘግቧል። ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን የገለጸው ሙለታ የተባለ ሰው ከዚህ በፊት ወንድሜን ጨምሮ ሶስት ሰዎችን ለመግደል ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱት ተናግሯል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያን ቀኑን ቁጭ ብለው ከመጠበቅ ውጭ መቼ ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተገልጿል። ምንጩ አክሎ እንደገለጸው ከእስር ቤቱ አስተዳደሩ ውስጥም ሳሂባ ኪያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጢራዊ መረጃ አግኝቷል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትእዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአድሃ አረፋ በፊት እንደሚፈጸምም ያሳያል ብሏል። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች መከልከላቸው ሌላ ስጋትን ፈጥሯል። ከአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ከግንቦት 18 ቀን 2018 ዓ ም ጀምሮ መከልከላቸው ታውቋል። ይህን ተከትሎን ታዲያ እንደገና ሌላ የጦርነት አዙሪት ሊከሰት የሆኑ የሚል በበርካቶች ዘንድ ስጋት እንዲፈጠር ያደረገው ይህንንም የትግራይ ክልል መንግስት በይፋ ያሳወቀ ሲሆን የፌዴራል መንግስቱ ስለ ጉዳዩ ማብራሪያ እንዲሰጠውም ጠይቋል። የትግራይ ንግድና ላኪ ኤጀንሲ ማብራሪያ እንዲሰጠው ለሚመለከተው የፌዴራል ተቋም ደብዳቤ መጻፉን የሚያመላክቱ ምስሎች በይፋ ተሰራጅተዋል። ከሰሞኑ ሸቀጥ የጫኑ በርካታ መኪኖች ምሽት ላይ ከትግራይ ክልል ወደ ኤርትራ እየተጓጓዙ ነው በሚል ሲዘገብ እንደነበር የሚታወስ ነው። የትግራይ ክልል ንግድና ላኪ ኤጀንሲ የፌዴራል መንግስቱን ማብራሪያ በጠየቀበት በዚሁ ደብዳቤው ለትግራይ ክልል የተለያዩ ሸቀጦችን ይዘው በአፋር ክልል መስመር የሚጓጓዙ ተሽከርካሪዎች ከግንቦት 18 ቀን ቀን 2017 ዓ.ም ጀምሮ ሰርዶ በሚገኝ የፍተሻ ጣቢያ ወደ ትግራይ እንዳይሄዱ እንደተከለከሉ ከተለያዩ ምንጮቼ ሰምቻለሁ ብሏል። ይህ ክልከላ በምን ምክንያት እንደሆነ ማብራሪያ እንዲሰጠኝ እጠይቃለሁ ያለው ኤጀንሲው፣ ለዚህም አዎንታዊ ምላሽ እንደሚጠብቅ ነው። ለንግድና ቀጠናዊ ትስስር ሚኒስቴር ሚኒስትሮችና ሚኒስትር ዴታዎች በጻፈው ደብዳቤ የጠየቀው ይህ ሂደት ነው። ታዲያ በትግራይ እንደገና ሌላ ዙር ጦርነት ከፌዴራል መንግስቱ ጋር ሊደረግ ይችላል በሚል አንዳንድ ስጋቶች በማህበራዊ ስር ገጾች እንዲንጸባረቁ የሆነው የኢትዮጵያ መንግስት ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዘለፋ ምላሽ ሰጠ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ ላንጸባረቁት ዘለፋ የኢትዮጵያ መንግስት ምላሽ መስጠት አልፈልግም ሲል ነው ያሳወቀው። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ያለው የውጭ ጉዳይ ሚኒስቴር ነው። ሚኒስቴር መስሪያ ቤቱ ግንቦት 21 ቀን 2017 ዓ ም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረውን ሳምንታዊ መግለጫን በቃል አቀባዩ አምባሳደር ነቢያ አቶ ጌታቸው በኩል ሰጥቷል። ቃል አቀባዩ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነትን ለመፍጠር ትሰራለች ብለዋል። ከሰሞኑ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የኤርትራን የነጻነት ቀን ግንቦት 16 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር ማድረጋቸው ይታወሳል። ይህ ንግግራቸው በርካታ ኢትዮጵያውያን እንዳስቆጣና የተለያዩ ሀሳቦችም የተሰነዘሩበት መሆኑ አይዘነጋም። ይህም በተመለከተ ጥያቄ የቀረበለት ውጭ ጉዳይ ሚኒስቴር በበኩሉ በቃል አቀባዩ በኩል ምላሽ ሲሰጥ ገንዘብ ኢትዮጵያ ለሚሰነዝሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም በሚል አልፎታል። ኢትዮጵያ የተረጋጋ አካሄደን የምትከተል ሀገር ናት ይላሉ አምባሳደር ነቢያት። ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎቹ ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉም ገልጸዋል። ኢትዮጵያ ግን እንደዚህ ያለን ከአሰላንቲያ ውስጥ ሳትገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገራት ጋር ትቀጥላለች ነው ያሉት። በሌላ ዜና ደግሞ በማይናማር የሚገኙ ዜጎችን ማስመለሱ ቢቀጥልም አሁንም በህገ ወጥ መንገድ ወደ ስፍራው የሚያቀኑ ዜጎች ተበራክተዋል ተብሏል። በማይናማር የሚገኙ ዜጎችን ማስመለሱ ቢቀጥልም አሁንም በህገ ወጥ መንገድ ወደ ስፍራው የሚያቀኑ ዜጎች ተበራክተዋል ያለው የውጭ ጉዳይ ሚኒስትር ነው። ኢትዮጵያ በዜጋ ተኮር ዲፕሎማሲ ስራ በተለያዩ ሀገራት በእንግልት ላይ የሚገኙ ዜጎቿን እያስመለሰች ነው ይላል የውጭ ጉዳይ ሚኒስትር በመግለጫው። በተለይም በማይናማር የሚገኙ ዜጎችን የማስመለሱ ስራ ትኩረት ተሰጥቶበት እየተሰራ ነውም ይገልጻል እስካሁን 700 ያህል ዜጎች ተመልሰዋል ብለዋል አምባሳደር ነቢያት በመግለጫቸው ይሁን እንጂ አሁንም በተለያዩ ህገወጥ ደላሎች አማካኝነት በጥቅሉ የውጭ ሀገር ስራ ስምሪት እንከን እየገጠመው ይገኛል ሲሉም ተናግረዋል ዜጎች አሁንም በህገ ወጦች እየታለሉ ወደ ማይናማር እየተጓዙ መሆኑን ችግሩን አባብሶታል ማለታቸው ተሰምቷል በማይናማር ያሉ ዜጎችን ለማስመለስ መንግስት በህንድ ኒው ደልሄ ባለው የኢትዮጵያ ኤምባሲ አማካኝነት እየሰራ ይገኛል ሲሉም ነው የገለጹት ዜጎችን ለህገ ወጥ ስደት የሚዳርጉ ደላ ተጠቅላሎችን ለመከላከል በጋራ ከሚመለከታቸው የመንግስት አካላት በተጨማሪ መገናኛ ብዙሀኑም ተገቢውን መረጃ በማጋራት አዎንታዊ ሚናቸውን ማስቀጠል አለባቸው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባዩ አመላክተዋል። አማራ መጃጃሉን ትቶ ብሔርተኝነቱን ማጥበቅ አለበት የሚሉ መልእክቶች እየተላለፉ ነው። ብሔርተኛ ስትሆን የዝንብ ጠንጋራት ላይ ያለ ካልሆን መጃጃልህ ልክ የለውም የሚል ጠንከር ያለ መልእክት ተላልፏል። ብዙ የአማራ ልጆች ብሔርተኛ ባለመሆናቸው ደጋግሞ ተሸውደዋል፣ ደጋግሞም ተጃጅለዋል። የሚለው መልእክቱ በርካቶች ፕሮፌሰር መረራ ጉዲና የተባሉትን የኦሮሞ ብሔርተኛን ከኦነግ ይሻላል፣ ኢትዮጵያን አይጠላም በሚል ሲደግፉት መክረማቸው በኋላ ላይ መልሶ ለራሳቸው ጣጣ እንደሆነበት ነው መልእክቱ የሚገልጸው። በተደጋጋሚ ለእኚህ ሰው የአማራ ብሔርተኝነት ተኝነት ያልገባቸው ሰዎች ኢትዮጵያዊነትን በማስቀደም በገንዘብ አንበሸበሿቸው መጨረሻ ላይ ግን ጥለዋቸው ሄዱ ይላል መልእክቱ። መልእክቱ ሲያክል ጀዋር መሐመድንም ያነሳል። ጀዋር መሐመድ የሚባል የኦሮሞ ብሔርተኛ ተኛ ከኦነግ ይሻላል በሚል በማቀፍ በመደገፍ በርካቶች ያሳደጉት ለአቅመ ፖለቲካ ሲበቃ ግን ከዳቸው ተዋጋቸው በማለት መልእክቱ ሲቀጥል ነጋሱ ጊዳዳንም ይነካል። እኚህ የኦሮሞ ብሔርተኛ ለዘብተኛ ናቸው፣ ከጥፋታቸው ተምረዋል፣ ተገፍተዋል ወዘተ የሚሉ ሀሳቦችን በማንሳት ጭራሽ የአንድነት ፓርቲ ሊቀመንበር መደረጋቸው ፓርቲውን አፍርሰውት እንዲሄዱ እድል ሰጥቷል፣ የሚለው መልእክቱ። ስዬ አብርሃ የተባሉትም እንዲሁ የትግራይ ብሔርተኛ ከነመለስ ጋር ተጣልቷል፣ የሚያዋጣቸውም ኢትዮጵያዊነት እንደሆነ ገብቷቸዋል በሚሉና በሌሎችም ምክንያቶች በማጋነን በተለይም አዲስ ነገር የሚባለው ጋዜጣ የኢትዮጵያ መድኃኒት ነው ወደ ማለት ማድረሱ መጨረሻ ላይም ከምንም አንስተው የአንድነት ፓርቲ ውጭ ግንኙነት ኃላፊ ማድረጋቸው ሌላኛው የተሰራ ስህተት ነው ሲል መልእክቱ ያክላል። አቶ ስዬ አብርሃ የራሳቸውን እድል አመቻችተው ተረማምደውባቸው ጠፉ በማለትም ጨመረ። ኋላ ላይም ከትህነግ ጋር ሆነው አማራን ወቅተዋል፣ ሲል መልእክቱ ያክላል። ሌላኛው የሚያነሳው መልእክቱ ኤርሚያስ ለገሰን ነው። ኤርሚያስ ለገሰው አቅጅራ በእነኝሁ የአማራ ብሔርተኝነት አያስፈልግም በሚሉ አማራዎች ምክንያት ሰማያ ሰማይ ተሰቅሎ መጨረሻ ላይ እንደተለመደው በልቶ ካዳቸው ተብሏል። ለሁሉም ይህ ጣጣ እንደተረፈም ነው መልእክቱ የሚገልጸው። ወደ አሁኑ ጠቅላይ ሚኒስትር አብይ አህመድ ሲያልፍ ደግሞም በጠንካራ ቃላት በመተቸት ነው መልእክቱ የሚቀጥለው እነዚህ ኢትዮጵያዊነት ይቅደም የሚሉ የአማራ ብሔርተኞች አብይ የአይናችን ብሌን ነው በማለት ጠቅላይ ሚኒስትሩን የሚቃወሙትን ሁሉ የስም ማጠልሸትና ማዋረድ ስራ እየተሰራ የማታ ማታ አብይም ከዳቸው፣ ነጠላቸውን ዘቅዝቀው አለቀሱ ሲል መልእክቱ ይቀጥላል። በላይ በቀለም እንዲሁ ወደ ላይ ሰቅለውትም ሲደንስባቸው ከረመ፣ አሁንም እየደነሰባቸው ነው። ደጋግሞ መበለጥ የማይሰለቸው ደጋግሞ መበላት የማያስተምረው ይህ የህብረተሰብ ክፍል ነው ሲል መልእክቱ ያክላል በሚያሳዝን ሁኔታ ሰላም ብዙዎቹ የዚህ ጎራ አባላት የአማራ ልጆች ናቸው በማለት የአማራ ብሔርተኞች ግን ከእንግዲህ እንዲህ አይነቱ መንገድ ራሳቸውን ለማራቅ ብሔርተኝነታቸውንም አጥብቀው ለመያዝ መበርታት አለባቸው የሚለው መልእክቱ። በእውቀት ላይ የተመሰረተ ብሔርተኝነት ከተገነባ ማንም እየመጣ አይሰለጥንብንም። ብሔርተኛ ደመነፍሱ ኃይለኛ ነው። ማነው ጠላት ማነው ወዳጅ የሚለውን በሩቁ ይለየዋል። ብሔርተኛ ስትሆን የዝንብ ጠንጋራ ትለያለ። ባጭበርባሪዎች አትበለጥምና ብሔርተኛ ሁን ሲል ነው መልእክቱ አጽንኦት ሰጥቶ የሚያሰምርበት። የስራ ማቆም አድማ ከመቶ ሶስት ሳምንት የሆናቸው የጤና ባለሙያዎች ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር ተወያዩ ተባለ። የደሞዝ የጥቅማ ጥቅም እንዲሁም ሌሎች ሁኔታዎች እንዲስተካከሉ በመጠየቅ የስራ ማቆም አድማ ከመቶ ሶስት ሳምንት የሆናቸው የጤና ባለሙያዎች ግንቦት 15 ቀን 2017 ዓ ም ለመጀመሪያ ጊዜ ከመንግስት ባለስልጣናት ጋር ተወያዩ ሲል ቢቢሲ ዘግቧል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ብሶት ያሰባሰባቸው እንደሆኑ ገልፀው ባለፈው ሚያዝያም የኑሮ እና የስራ ሁኔታቸው ስራቸው እንዲሁም የሀገሪቱ የጤና ስርዓት እንዲሻሻል 12 ጥያቄዎችን ለመንግስት አቅርበዋል። ባለሙያዎቹ ከመንግስት ምላሽ ባለማግኘታቸው ከግንቦት አምስት ቀን 2017 ዓ ም ጀምሮ ሀገራዊ የስራ ማቆም አድማ ማድረጋቸውን ያሳወቁ ሲሆን ስርዓትን ጨምሮ ከስራ መባረርና ጫናዎች እየደረሰባቸው እንደሆነ ተናግረዋል። የስራ ማቆም አድማውን ተከትሎ በተለያዩ የሀገሪቱ ክፍሎች የሚገኙ ግዙፍ ሆስፒታሎች በመቶዎች የሚቆጠሩ ባለሙያዎችን ለመቅጠር ማስታወቂያዎችን አውጥተዋል። የባለሙያዎችን ጥያቄ ለመመለስ እንደሚሰራ፣ ነገር ግን ስራ ማቆሙ ተቀባ ተቀባይነት እንደሌለው ሲገልጽ የነበረው ጤና ሚኒስቴር ባለፈው ሳምንት አርብ ለመጀመሪያ ጊዜ ከንቅናቄው አስተባባሪዎች ጋር መነጋገሩ ታውቋል። አራት ሰዓታትን የፈጀው ንግግር በሚኒስትሩ ጥሪ የተደረገ መሆኑን የንቅናቄው አስተባባሪና በንግግሩ የተሳተፉ አንድ ሐኪም ነገሩኝ ሲል ቢቢሲ ዘግቧል። አራት ቅድመ ሁኔታዎችን ማስቀመጣቸውንም ተናግረዋል። የታሰሩ የጤና ባለሙያዎች እንዲፈቱም፣ ከስራ የተባረሩ ባለሙያዎች እንዲመለሱ፣ ማስፈራሪያና ዛቻ እንዲቆም እንዲሁም የጤና ተቋማት እያወጧቸው ያሉትን አዳዲስ የቅጥር ማስታወቂያዎችን እንዲያቋርጡ የሚሉ ቅድመ ሁኔታዎች መቅረባቸውን ገልጸዋል። የጤና ሚኒስትሯ፣ ሚኒስትር ዴኤታዎች፣ አማካሪዎች እና ሌሎችም የስራ ኃላፊዎች በተገኙበት በዚህ ንግግር የባለሙያዎቹ ጥያቄ እውቅና ማግኘቱን የጠቆሙት አስተባባሪው ጥያቄዎቹን በምን መልኩ እንመልስ የሚለው ላይ ግን ልዩነት መፈጠሩን ገልጸዋል። በጤና ሚኒስቴር በኩል የእኛም ፕሮፖዛል ተቀበሉ የሚል ሀሳብ መቅረቡን የጠቆሙት ተሳታፊው ምንም እንኳን ከመንግስት በኩል የቀረበውን ሀሳብ ይዘት ከመግለጽ ቢቆጠቡም ባለሙያዎቹን አላሳምነንም ብለዋል። ይህ ንግግር በተደረገ በሰዓታት ልዩነት በብሔራዊ ቴሌቪዥን ጣቢያ የቀረቡት የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ የባለሙያዎቹ ጥያቄ ለረዥም ጊዜ ሲንከባለል የመጣ ውዝፍ መሆኑን አንስተው ወደ ስራቸው የማይመለሱ ባለሙያዎች ላይ የሙያ ፈቃድ እስከ መንጠቅ የደረሰ ሕጋዊ እርምጃ እንደሚወሰድ አስጠንቅቀዋል። የንቅናቄው አስተባባሪ በመንግስት በኩል ይበልጥ ጫናው መበረታቱን በመጠቆም ለሁለተኛ ዙር ንግግር እንዳልተቀመጡ ተናግረዋል። አሁንም ማስታወቂያዎች ይወጣሉ፣ ማስፈራሪያዎች፣ ዛቻዎች አሉ። ባለሙያዎቻችን እስር ቤት ነው ያሉት። አብዛኞቹ አልተፈቱም። ይህ ባለበት ሁኔታ ድርድር ለማድረግ ከባድ ሆኖ አግኝተነዋል ብለዋል። ሌላ የንቅናቄው አስተባባሪ የኢትዮጵያ ሰብዓዊ መብቶች ኮሚሽን የሰመኮ ሦስተኛና ገለልተኛ ወገን ሆኖ እንዲያደራድር ቅድመዊ እየተደረገ መሆኑን ተናግረዋል። ባለሙያዎቹ ታካሚዎችና የጤና ስርዓቱ ላይ ለሚደርስ ጫና ኃላፊነቱን የሚወስደው መንግስት እንደሆነም ደጋግሞ ተናግረዋል። ከዚሁ የስራ ማቆም አድማ ጋር በተያያዘ ባለፉ ሳምንት ውስጥ ከሰማንያ በላይ የሕክምና ባለሙያዎች ለእስር የተዳረጉ ሲሆን ዘጠኝ ባለሙያዎች ደግሞ በፖሊስ ክስ ተመስርቶባቸው ፍርድ ቤት ቀርበው የጊዜ ቀጠሮ እንደተሰጠባቸው ይታወቃል። አሜሪካ ኤምባሲዎቿ የተማሪዎች ቪዛ ቀጠሮ እንዳይሰጡ አዘዘች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎቹ የተማሪዎች የቪዛ ቀጠሮ እንዳይሰጡ አዟል። የአመልካቾችን የማህበራዊ ሚዲያ ገጾችን የማጣራት ሂደት ለማስፋት በዝግጅት ላይ እንዳለ ያስተዋወቁ አስተዳደሩ ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት አግዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መልእክት በሰፈረበት ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። የአዲስ ኢንሳይደር ተከታታዮች፣ ለዛሬ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። በቀጣይ በሌሎች መረጃዎች እስክንገናኝ ቸር ቆዩን።